ወይኔ ፍቅሮቼን የማሮ ቻይሚዬና ቡራዬ ግን ቅድም ሳላችሁ ግን ሁላችሁም ዛሬ መድኃኔዓለምን ለሚያመቱ ነው እንኳን አደረሳችሁ። ዛሬ ቡራዬና ሀይሚዬ እንግዲህ ፏ ደመቅ ሸብረቅ ብለው እንግዲህ ዛሬ ያመቱን መድኃኔዓለም ለማክበር በአዲሱ መኪና ሄደዋል። ደስ ይላል። አዎ ለአባትህ ለመድኃኔዓለም ለፈጠረክ ሂደህ መንገር አለብህ ከምንም በላይ ማለት ነው። በጣም ጎበዝናችሁ። እግዚአብሔር አምላክ አሁንም በቤቱ ያቆያችሁ ነው ምለው ደስ ብሎኛል ስላዩዋችሁ በዚህ መልኩ። ሀይሚዬ ነጠለዋን ለብሳ ፏ ደመቅ ያሸብረቅ ብሎ እንግዲህ ዛሬ ያው ሊያከብሩ ወደ መዳን ለሚሄዱ ነው እንግዲህ ቪዲዮ የቀረጹት፣ ቲክቶክ ላይ በጣም ደስ ብሎኛል ውዶቼ። እውነት ነው ለፈጠራችሁ ጌታ ሁሉን ለሚያደርግላችሁ ጌታ ሁሌም ማመስገን እንዳለብን መርሳት የለብንም ማለት ነው። በእንደዚህ አይነት መልኩ ስላየኋችሁ በጣም ደስ ብሎኛል። ብዙዎቻችሁም እንግዲህ እንደዚህ ስላያችሁ ደስ ብሏችኋል ማለት ነው። እንጃ በስመ አብ ሲያምሩ፣ አቤት ብሩኬ ግርማ ሞገሱ እንዴት ነው የሚያምርብ! መኪናው ስትነዳ እንዴት እንደሚያምርብ እኔ እንጃ። ምን ብዬ ልመርቅ፣ ምን ብዬ በምን ይለቅ ልበልህ። በጣም ነው የሚያምረው። በጣም ደስ ላላችሁ። ከጓደኞቻቸው ጋር ነው ሂደው ያው ለማክበር እየሄዱ ያሉት። እኔ የሚገርማችሁ ነገር ዛሬ በጣም ተናድጃለሁ። ቤተክርስቲያን አለ የሚሄደው ያው ከሰዓት በኋላ እሄዳለሁ ብዬ ነው የአመቱ መድኃኔዓለም እንደሆነ እያወቅኩኝ ረስቼ ተኛውኝ ቤተሰብ ተኝቼ ከተነሳው በኋላ ነው መድኃኔዓለም የአመቱ እንደሆነ ትዝ ብሎኝ፣ በጣም ነው የተናደርኩት አለመሄዴ። እንግዲህ ከሳ በኋላ ሄጄ እንግዲህ የፈጠረኝን አምላክ አመስግኘው ሻማዬን አብርቼ ምናምን እመጣለሁ ማለት ነው። ቤተሰብ በጣም ንንጃ ደስ ይላል ሰው በቃ ሃይማኖትን ይዞ አክብሮ ማርያምን የሰውን ሃይማኖት አክብሮ የራሱን ሃይማኖት አክብሮ እንደዚህ ሆኖ መስራት ራሱ ትልቅ ነገር ነው። ያው እግዚአብሔር ሁላችሁንም ለቤቱ ያደርሳችሁ ነው ምለው ኦርቶዶክስ እህት ወንድሞቼ፣ ሙስሊሞችም እንግዲህ እናንተንም እግዚአብሔር አላ በቤታችሁ ያቆያችሁ ነው ምለው። በጣም ደስ ይላል፣ እንደዚህ ስታዩ ደስ ይላል። እንደዚህ አይነት ታዋቂ ሰዎች ብዙ ጊዜ ታዋቂ ሲሆኑ ብር ሲያገኙ ምናምን የሆነ ቤተ ክርስቲያን የሚባል ነገር አይሄዱም፣ እግዚአብሔርን ማምለክ ያቆማሉ። እግዚአብሔርን ነው ምላችሁ። በቃ የሆነ ገንዘብ ሲገኝ ቤት ሲገኝ መኪናው ሁሉ ነገር ሙሉ ሲሆን እግዚአብሔርን ማናከብርበት ጊዜ አለ ለምን ሁሉ ነገር ሲሳካልን እንረሳለን? ያኔ ግን በችግራችን ጊዜ እግዚአብሔርዬ፣ እግዚአብሔርዬ ለምን አትመጣልኝ፣ ለምን እግዚአብሔር አታግዘኝ ምናምን ብለን ጸይ ግን ብር ምናምን ሲመጣ ሲመጣ ደግሞ ምንድን ነው፣ ጸሎት ይቀራል፣ ሁሉ ነገር ሊቆም ይችላል። ገብቷቸዋል። ግን አሁን እንደዚህ ታዋቂ ሆናችሁ እግዚአብሔር አምላካችሁን እያከበረ በጣም ደስ ይላል። በጣም የሚገርማችሁ ነገር የኛ ሀገር ሴሌብሪቲዎች፣ በጣም ደስ ይላችሁ ደስ ይለኝ ነገር አምላካቸውን አይረሱም፣ ይሄዳሉ ቤተክርስቲያን። በጣም ደስ ይለኛል። በቃ ብዙዎች ደግሞ ታዋቂ ሲሆኑ ደግሞ ሌላ ሌላ ነገር ይለወጣሉ፣ ብዙ ብዙ ነገር ያደርጋሉ። ግን አሁን እነ ብሩኬም ብዙ ጊዜ አያቸዋለሁ ቤተክርስቲያን ሲሄዱ፣ ሀይሚዬ ቤተክርስቲያን ስትሄድ ብዙ ጊዜ፣ በጣም ነው ደስ የሚሉኝ ይሄን ነገር ስለሚያደርጉ። እውነት በጣም ነው ደስ ምወዳቸው ማለት ነው። ቀጥሉበት፣ ደስ ይላል። መኪናዋም እንግዲህ ሂዳችሁ ለት ነው ሂዳችሁ ለእግዚአብሔር ለመዳደል ማባትክ ማሳየት አለብን። እና ሁሉም ነገር ለበጎ ነው። ሁሉ ሰው ከሰራ ለሁሉ ይደርሳል። ከሰራችሁ ማደርሱበት ቦታ የለም። ገንዘባችሁን በደንብ ከያዛችሁ ማደርሱበት ቦታ የለም። በጣም ነው የሚያምሩት። በጣም ወድጃቸዋለሁ። ሀይሚዬ ራሱ ነጠላዋን ለብሳ በቃ እንንጃ ልዩ ናቸው። በጣም ነው የምታምሩት። እግዚአብሔርን በጣም ወድጀዋለሁ። በቃ ለቤቱ ያጥናቸው። አሁንም ነው የምለው። መልካሙን ሁሉ ነው የምመኝላችሁ። መልካም መልካሙን ሁሉ ነው የምመኝላችሁ ለሁላችሁም፣ ለነብሩኬ ብቻ ሳይሆን ለሁሉም ሰው መልካሙን ነው የምመኘው። በቃ ያርግላችሁ፣ አሁንም ይጨምርላችሁ ነው የምለው። እውነት በጣም ነው የምታምሩት። በቃ ኒንጃ፣ በስመ አብ አበባ ነው የሚመስሉት እኮ አበባ ነው የሚመስሉት። ቤተሰብ አይታችኋል? ቡራዬ መኪና ይዘን እያለ በጣም በቃ ደስ ብሎኛል ስላየኋችሁ፣ በዚህ መልኩ ስላየኋችሁ ደስ ብሎኛል። እንግዲህ ዛሬ እንግዲህ በአሪፍ ቪዲዮ ይመጣሉ ብዬ አስባለሁ። ትላንትና በራሳቸው ቤት አልመጡም። እንግዲህ ዛሬ በራሳቸው ቤት ይመጣሉ ብዬ አስባለሁ። በተረፈ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። ቢግ ላቭ ቢግ ሪስፔክት እባካችሁ አትርሱ። እስኪ ላይክ አድርጉልኝ በእናታችሁ። ለምንድን ነው ግን ላይክ ማታደርጉት? ምን ችግር አለው? አንድ ሰው ቪዲዮ ካየ ላይክ አድርጎ ቢወጣ ምንም እኮ አይጎዳም። እግዚአብሔርን ነው የምላችሁ ሰብስክራይብ አድርጉ። ምንድን ነው ስታክ አድርግ ይቀርቻለሁ አስራ ሰባት ሺ ለ ወይ አስራ ስምንት ሺ ያስገቡኝ ወይ የሆነ ነገር ፍጠር ወይ ሀያ ሺ ያስገቡኝ እንደ ተው እንጂ